አው የሞሳላን ደግሞ ጉዳይ እንመልከት። ወደ ሊቨርፑል እናቅናና። በሊቨርፑል ጥሩ የተጫወቱ ካልሆኑ ወይም ጥሩ ካልጀመሩ ተጫዋች መካከል አንዱ ሞሳላ ነው አይደል። ይሻሻላል ወይም ደግሞ የአቅሙን መልሶ ያገኛል ብቃቱን የሚሉ አስተያየቶች ነበሩ። አሰልጣኙም ይህንን ያመኑ ይመስላሉ አይደል። በተደጋጋሚ ጨዋታዎች ላይ ያሰልፉታል። ነገር ግን ወደ ተቀያሪ ወንበር ላይ መውረድ አለበት ወይ የሚሉ አስተያየቶችም ይሰጣሉ። ና እሱን እናንሳ። ይሄ ከባድ ጥያቄ ይመስለኛል። አሰልጣኝ ሩበን አርነ ስሎት ለምን ከባድ ጥያቄ ይመስለኛል። ቡድኑ ብዙ ድክመቶች አሉበት፣ ምንም ጥያቄ የለውም። ጥሩ ሲዝን እያሳለፈ አይደለም። ሙሀመድ ሳላህ በፈለግሽው መለኪያ ከራሱ ካስቀመጠው ስታንዳርድ አንጻር ካየሽው በጣም መጥፎ ሲዝን የውድድር ዘመኑ ከተጀመረበት ጊዜ ጀምሮ የጎል ቁጥሩን ብቻ በማየት ያንን መረዳት ይቻላል። ግን ጠቅላላ ፐርፎርማንሱን፣ የሲቲ ጨዋታ ሌላ ተጨማሪ ችግር የተስተዋለበት ነው። በተለይ ደግሞ እሱ ባለበት የሜዳ ክፍል የሊቨርፑል ዊክሊንክ ነው ብለው ስላመኑ የባላ ጋራ ብሮች በሙሉ ጥቃት የሚፈጽሙት ሞሳላህ ባለበት ጀርባ ነው። ይሄ በብዙ ጨዋታዎች ላይ የተስተዋለ እየተደጋገመ ያለ ነው። ኦሊቨር ግላስነር አድርገውታል ክሪስታል ፓላስን በገጠሙበት ጨዋታ። ኤንዞ ማሬስካ በዛ የቼልሲ ጨዋታ ላይ አድርጎታል። ኬት አንድሪዩስ በብሬንፎርድ ጨዋታ ላይ አድርጎታል። ጓርዲዮላ በሲቲ ጨዋታ ላይ አድርጎታል። ሁሉም አሰልጣኞች ያንን ከሞሳላህ ጀርባ ያለውን ስፔስ ድክመት ነው የሊቨርፑል ዊክሊንክ ነው በሚል ኩኩሬያ እንደተናገር ተደጋጋሚ ማጥቃት እየፈጸሙ ነው። አሁን ይህ ተጫዋች እንግዲህ አምና በዚህ ጊዜ ስለ ሞሳላህ እንድናገር የነበረው ነገር ከፕሪሚየር ሊግ የምንጊዜም ትልልቅ ሌጀንዶች መካከል አንደኛው ነው። ከአፍሪካ እግር ኳስ የምንጊዜም ትልልቅ ተጫዋቾች መካከል አንደኛው ነው። በሊቨርፑል ታሪክም ከምንጊዜም ትልልቅ ተጫዋቾች መካከል አንደኛው ነው። ሁለት ተጫዋቾች ብቻ ናቸው በሊቨርፑል ታሪክ ከሱ የበለጠ ጎል ያስቆጠሩት። ለእኔ ሊቨርፑል በቻምፒየንስ ሊግ የበለጠ ብዙ ርቀት ሄዶ ቢሆን ኖሮ በሁለተኛው ዞር በፔዤ ባይሸነፍ ኖሮ በባሎንዶር ከአራተኛ በላይ ማጠናቀቅ ነበረበት። አራተኛ ሆኖ የጨረሰው አራተኛ ሆኖ የጨረሰበት ምክንያት ቻምፒየንስ ሊግ እንጂ በፕሪምየር ሊግ በታሪክ ከምርጦቹ ኢንዲቪድዋል ሲዝኖች መካከል አንደኛ ሆኔ ነበር። ከ29 ጎል 18 አሲስት ማለት 47 የጎል ተሳትፎ ማለት ነው። ሊያውም የመጨረሻዎቹ ስምንት ጨዋታዎች ላይ በጣም ቀዝቅዞ ከመጨረሻዎቹ ስምንት ጨዋታዎች ሁለት ጎል ብቻ አስቆጥሩ ያው ብቃቱ መቀዛቀዝ ጀምሮ ነበር። የውድድር ዘመኑ እያበቃ በነበረበት ጊዜ በመጀመሪያው ሰላሳ ደቂቃ በመጀመሪያው ሰላሳ ጨዋታ በተለይ ያሳየው ብቃት የባሎንዶር ሲዝም እያሳለፈ የነበረበት እንዴት በዚህ ፍጥነት እንደዚህ እንደሆነ ለማብራራት በጣም ያስቸግራል። የዛሬ ዓመት ሌላ የሊቨርፑል ደጋፊዎችን ሊቨርፑልን ያለ መሀመድ ሳላህ ማሰብ የሚያስፈራ እንዲሆን የሚያደርግ አጀማመር ነበር የነበረው የዘንድሮ ሌላ አይነት የውድድር ዘመን ነው ለነገሩ ባለፉት ጥቂት ዓመታት የነበረኝ ኢምፕሬሽን ስለ ሙሐመድ ሳላህ ሙሐመድ ሳላህ አስደናቂ ተጫዋች ሆኖ የሞመንቶች ተጫዋች ነው ጨዋታ እያየሽ ለሰባ ደቂቃ ለሰማኒያ ደቂቃ ምንም የተለየ በጨዋታ ውስጥ ተጽዕኖ የሚያሳድር ጎላ ያለ ነገር ሲያደርግ ላታስተውዩ ትችላለሽ እንዲያውም ብዙ ቴክኒካዊ ህጸጾች ታይበታለሽ አንዳንድ ጊዜ ከዛ 85ኛው ደቂቃ ላይ ጨዋታውን ወስኖት ይወጣል። ስለዚህ ሞመንቶች ላይ የሚጎላ ተጫዋች እንጂ እነሱ እንግሊዞች አንድ ቴኪንግ ደ ጌም ባይ ስክራፍ ኦፍ ኢት ስኔክ ምና የሚሉት ነገር ጨዋታውን በደንብ ዶሚኔት የሚያደርግ ተጫዋች አልነበርም። ግን ያ የተጫዋቹ ባህሪ የሞመንት በተለይ ባለፉት ጥቂት ዓመታት ደግሞ የበለጠ የሞመንቶች ተጫዋች መሆን ጀምሮ ነበር። አሁን እነዛን ሞመንቶች ካልሰጠሽ ነው ችግሩ። አምና በዲዛይን ነው የማይከላከለው አሰልጣኙ ራሳቸው ፈቅ ብሎ ከመሀል ሜዳው አልፎ ሊቨርፑል ኳስ በሚቀማበት ጊዜ ዋናውን የማጥቃት መሳሪያቸውን ለመጠቀም በሚያስችል ፖዚሽኒንግ ነበር የሚጠቀሙበት። ስለዚህ በቅር ነው ወደ ኋላ የማይመለስ ድሮም ቢሆን በመከላከል ለምሳሌ ከሳዲዮ ማኔ ጋር ተመሳሳይ ትጋት የነበረው ተጫዋች አይደለም። አንዳንድ ጊዜ የሚገርም የመከላከል ፐርፎርማንስ ያሳያል። በፌብሩዋሪ ከሲቲ ጋር በነበረው ና ሁለት ለዜሮ ባሸነፉበት ጨዋታ ሙሐመድ ሳላህን እኔ በለጠ በዛ ጨዋታ ማስታውሰው በመከላከል በነበረው ትጋት ነው። አልፎ አልፎ ያደርገዋል ግን ለምሳሌ ከኳስ ውጭ ባለው ጠንካራ ሰራተኝነት ሳይሆን ሊቨርፑልን አሸናፊ የሚያደርጉ ሞመንቶችን በመወሰን የበለጠ የምናቀው ተጫዋች ነው አንዳንዱ ምናልባት የፎርም መውረድ ሊሆን ይችላል በጣም ሲምፕሊስቲክ አስተያየት ነው እሱ ግን ሊቨርፑል ሌላ ቡድን ነው እየገነባ ያለው ከኋላው ብዙ ለውጥ አለ ወደ ሊቨርፑል ከመጣበት ጊዜ ጀምሮ አንድ ሰው ብቻ ነበር አፕሮት ይጫወት የነበረው በወጥነት አልፎ አልፎ ትሬንት ካልነበረ ምናልባት ጄምስ ሚልነር ከስንት ጊዜ አንዴ ግን ትሬንትና የሞሀመድ ሳላህ ጥምረት ለሊቨርፑል እነዛን መታታዊ ቅጽበቶች የሰጠ አክሲስ ጥምረት ነው የነበረው። ቻን ሊንክ ነው የነበረው። ትሬንት ለቀቀ። ትሬንት ከለቀቀ በኋላ ከሊቨርፑል መሰረታዊ ችግሮች መካከል አንደኛው የፉልባክ ቦታዎች ናቸው። እዛ ቦታ ላይ የረሚ ፍሪምፖንግን ያመጡት ካልተሳሳትኩ አንድ የፕሪምየር ሊግ ጨዋታ የጀመረው ጉዳትም ገጠመው። የፎርምም ችግር አለ። ቦታውም እኔ ፉልባክ አይመስለኝም። ዊንግ ባክ ሆኖ ነው በጣም የተሳካለት። ፉል ባክ ካደረግሽው ደግሞ የሙሐመድ ሳላህን ቦታ የሚጋፋ አፔንዳውን ፉልባክ እንጂ እንደ ትሬንት ሲያስፈልግ ልክ ነው፣ በውጭኛው ቻናል በኩል የአፔንዳውን ፉልባክ መሆን ይችላል፣ ግን ፕሌ ሜከር ስለሆነ ደግሞ ወደ መሀል ይገባል። እንደዚህ አይነት ተጫዋች ነው የነበረው። ለውጥ ነው እሱ። ግን ለማንኛውም ኮነር ብራድሊ እና ዶሚኒክ ዞቦዝ ላይ ገና በ11 ጨዋታ ብዙ የተጫወቱ የቀኝ ፉልባኮች ናቸው። ትልቅ ለውጥ አለ እዛ። የሜዳ ስፍራ ላይ ከነዚህ ከሶስቱ ተጫዋቾች ጋር ከትሬንት ጋር የነበረውን አይነት ለስምንት አመት የቆየ የሜዳ ውስጥ መስማማት እስካሁን ድረስ መፍጠር አልቻለም። በአንዳንድ ጨዋታዎች ደግሞ አሁን በዚህ የውድድር ዘመን የመጀመሪያዎቹን ሰባት ጨዋታዎች ብቻ ብትወስ ሰላሳ ዘጠኝ ጊዜ ብቻ ነው ኳስ የነካው። በሰባት ጨዋታ ሰላሳ ዘጠኝ ብቻ ኳስ መንካት በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ በጣም አነስተኛ ነው። እዛ ነው የሚኖረው እኮ መሀመድ ሳላህ ባለፈው የውድድር ዘመን በእያንዳንዱ ጨዋታ ከአስር እስከ አስራ አንድ ጊዜ በተጋጣሚ ቦክስ ውስጥ ኳስ ይነካል። ሳላ ኳስ ከነካልሽ የበለጠ እንዲነካ የምትፈልግ በመጨረሻው 30 ሜትር፣ ይልቁን በተጋጣሚ ቡድን የፍጹም ቅጣት የምትሰጥ ውስጥ አደጋ የሚፈጥርበት ቦታ ነው። ከአምናው ጋር ካነጻጸርሽ በእጥፍ ነው የቀነሰው። አምና በ38 ጨዋታ 58 ኢላማቸውን የጠበቁ የጎል ሙከራዎች አድርጎ ነበር። አሁን በ11 ጨዋታ 10፣ በየጨዋታው ከአንድ በታች ማለት ነው። አምና ወደ ሁለት የሚጠጋ ሁለት ላይ ደርስ ይችላል፣ ግን በጣም ከፍተኛ ነው። የሾት ኦን ታርጌት የሚባለውን ብቻ በድሪብል ካነጻጸር በዚህ ውድድር ዘመን የአንድ ለአንድ አጋጣሚዎች ላይ በድሪብል የባላጋራ ቡድንን ተጫዋች ያለፈው በስኬቱ ካየ ነው 13 ፐርሰንት ብቻ ነው። አምና 45 ፐርሰንት ነው። ለድሪብሊንግ 45 ፐርሰንት በጣም ስኬታማ፣ 13 ፐርሰንት ግን በሞሐመድ ሳላህ ደረጃ ብቻ አይደለም፣ በማንኛውም የፕሪሚየር ሊግ ቡድን ውስጥ በሚጫወት የክንፍ ተጫዋች ደረጃ በጣም አነስተኛ ነው። ይሄ ግን ሁለት ማብራሪያዎች አሉት። አንደኛው የሊቨርፑል ኮሌክቲቭ ትራንዚሽን ነው። ሻምፒዮን የሆነ ቡድን ለወትሮ እንዲህ አይነት ቡድን ከሞላ ጎደል አፍርሶ እንደገና የመገንባት ሂደት ውስጥ አይገባም። ሊቨርፑል የወሰደው ትልቁ ሪስክ እሱ ነው። በዚህ ክረምት የ450 ሚሊዮን ፓውንድ ዝውውሮች በፈጸመበት ጊዜ ባለፈው የውድድር ዘመን የነበሩ አንዳንድ የሊቨርፑል ጥንካሬዎችን አንዳንዶቹ በግድ አስገዳጅ ስለሆነ ለምሳሌ የትሬንት መልቀቅ አስገዳጅ ነበር ግን ደግሞ በውድ ያደረጓቸው ሽግግሮችም አሉ ይህንን ያህል ማሲቭ የሆነ እንደገና ቡድን መልሶ የመገንባት ሂደት በምርጫ የተደረገ ነው። በምርጫም ይሁን በውድ በግድ ሊቨርፑል እንደዚህ አይነት ኮሌክቲቭ ትራንዚሽን ውስጥ ነው እያለፈ ያለው። ያ ደግሞ ቅድም የትሬንትን ከኋላ መነሳት ጨምሮ የሞሀመድ ሳላህን ብቃት የሚያወርዱ ሌሎች ብዙ ተጽዕኖዎች አሉት። ስለዚህ ሞሳላህ ፎርሙ ጥሩ አይደለም። ግን እኔ በቅርብ ጊዜ በጣም አሳሳቢ የሆነ ያለው የሚመስለኝ በፕሪምየር ሊግ ይሄ የውድድር ዘመን ከተጀመረበት ጊዜ ጀምሮ የተጋጣሚ ቡድኖች የሊቨርፑል ፉልባኮችን ሁለት ለአንድ ኦቨርሎድ የማድረግ ፕላን ነው ይዘው እየገቡ ያሉት። ሞሀመድ ሳላ ትራክ አያደርግም። በቀደም ዶኩና አንድ ሌላ የሲቲ ተጫዋች በቀኝ በግራ በኩል ኦቨርላፕ የሚያደርገው ኒኮ ኦራይሊ ሁለት ለአንድ በተደጋጋሚ ኮነር ብራድሊን ሲያገኙት ነበር። መሐመድ ሳላህ በራሱ ውሳኔ ካልሆነ በስተቀር በታክቲካዊ ምክንያቶች ይህንን የማድረግ ግዴታ የለበትም ወይም ያለበት አይመስልም። እስካሁን ድረስ ግን ዊክሊንክ መሆን ጀመረ። በማጥቃቱ በኩል ቅድም ያነሳኋቸው ቁጥሮች፣ የሚያደርጋቸው ሙከራዎች፣ በተጋጣሚ ቡድን ውስጥ በጨዋታ የሚነካቸው ኳሾች መጠን እንዲገኝ በምንፈል ህልው እንዲሆን በሚፈልግበት ቦታ የለም። ብዙ ድሪብሎቹ ብዙ አይሳኩለትም። ብዙ ጎሎች እያስቆጠረ አደለም። ብዙ የመጨረሻ ኳሶች እያቀበል አይደለም። ወይም ቤዚክሊ አምና እያደረገ ያለው ነገር እያደረገ አደለም። ያንን ነጻነት የምትሰጩ እነዛን ቁጥሮች ስለሚሰጥሽ ነው። እነዛን ቁጥሮች መስጠት ያቆመ ቀን ግን ዊክሊንክ መሆን ይጀምራል። አሁን እንደዛ ነው እየሆነ ያለው። እያንዳንዱ አሰልጣኝ አሁን የሊቨርፑልን ግራ ነው ለማጥቃት እየሞከረ ያለው። በዚህ የውድድር ዘመን ወደ 39 ፐርሰንት የሚሆኑ የሊቨርፑል ቀኝ ማለት ነው የሊቨርፑል ግራ የሊቨርፑል ቀኝን ነው የሚያጠቁት ወደ 40 ፐርሰንት ገደማ በሌሎች የሜዳ ስፍራዎች ላይ በጭራሽ ይሄንን ያህል አይደለም። በቀደም የሲቲ ጨዋታ ይሄንን በሚገባ አሳይቶናል። በቀደም በደንብም ስንወያይበት ነበር። ከፍተኛ ልዩነት ነው ያለው። በተቃራኒው በሊቨርፑል ግራ በኩል የሚፈጸመው ማጥቃት 30 ፐርሰንት እንኳ አይደርስም። 30 ፐርሰንት ና መሀል ላይ 28 ፐርሰንት። እንደዚህ ቀኙ ነው የሊቨርፑል ዊክ ሊንክ ተደርገው እየታየ ያለው እና በቀደም ዶኩ የቼልሲው ጨዋታ ላይ ኩኩሬያ ሌሎችም ጨዋታዎች ላይ የተጋጣሚ ቡድን አሰልጣኞች እንደ ሊቨርፑል ድክመት የሚያዩት በሞሐመድ ሳላህ ጀርባ ያለውን ቦታ ነው። አሁን ሲቲ ደግሞ ተጨማሪ ፈተና ሰጣቸው። ሊወጣና ለኮነር ብራድሊ የሁለት ለሁለት እድል ሊሰጥ ይሞክር የነበረው ተጫዋች ከራሱ ቦታ ስለሚወጣ ለሃላንድ አይነት አደገኛ ተጫዋች ቦታ ይተዋል። ፔፕ ደግሞ መሀልም ላይ ቢዚ ያድርጓቸው ስለነበረ የሊቨርፑል አማካዮችን ሶስት አስር ቁጥሮች በመጠቀም ከአማካዮቹ መካከል ወደ ቻናል መውጣት የሚችል ሌላ ተጫዋች የለም። ስለዚህ ብራድሊ በተደጋጋሚ ከዶኩ ጋር በነበረ ፍልሚያ ይሸነፍ ነበር። ሁለት ለአንድ ነው ሁል ጊዜ የሚሆነው። ምክንያቱም ብራድሊ ደግሞ ኦቨርላፕ ያደርጋል። በጣም ፊዚካል የኤነርጀቲክ ተጫዋች ነው። እሱን አይከተለውም መሆን ተቻለ። አምናም አያደርግም። ይህንን አዲስ የተፈጠረ ነገር አይደለም። አሁን አዲስ የሆነው ነገር ሳላህ ያንን አይነት ነጻነት ግራንት ከተደረገ እነዛን ቁጥሮች ዴሊቨር ማድረግ አለበት። እነዛን ቁጥሮች ዴሊቨር እያደረገ አይደለም። ስለዚህ በአንድ በኩል ኮላተራል ዳሜጅ ነው፣ የትሬንት አለመኖር የፈጠረው ችግር ነው። ግን አንድ ባርኒ ሮና የሚባል ጋርዲያን ጸሐፊ ደግሞ የሆነ ስታት ሲሰጣየሁ ባለፈው ፌብሩዋሪ ላይ ሲቲን ከገጠሙበት ጨዋታ በኋላ ሊቨርፑል 11 ትልልቅ ጨዋታዎችን ከሲቲ፣ ከኒውካስል፣ ከአርሰናል፣ ከቼልሲ፣ ከማንቸስተር ዩናይትድ ከሪያል ማድሪድ እና ከፓሪስ ሰን ዠርማን ጋር አድርጓል። 11 ጨዋታዎች ሰባቱን ተሸንፏል። በእነዚህ 11 ጨዋታዎች ሞሐመድ ሳላህ አንድም ጎል አላስቆጠረም። በተለይ በትልልቅ ጨዋታዎች የሚጎላ ችግር ነው። ይሄ ትልልቅ ጨዋታዎች በሞሐመድ ሳላህ ጀርባ በሞሳላህ እና በሊቨርፑል ቀኝ ፉልባክ ብራድሊ፣ ሶቦስላይ፣ ፍሪምፖንግ አንዳቸው ሊሆኑ ይችላል። እነሱን ቦታዎች በተደጋጋሚ እያጠቃ ስለሆነ ሊቨርፑል ሁለት መፍትሄ ነው ያለው። አንድም የሳላ ፎርም ጥሩ አይደለምና ወይ እንግዲህ የማይታሰበውን ማድረግ እሱን ወደ ቤንች ማውረድ ሁለተኛው የበለጠ የመከላከል ዲስፕሊን ያለው ተጫዋች ከቀኝ ፉልባክ ፊት ማጫወት ይሄ ደግሞ የስትራክቸር ለውጥ ይጠይቃል አሁን ሊቨርፑል የሚጫወትበትን ስትራክቸር መለወጥ የሚጠይቅ የአፍሪካ ዋንጫ ላይ የግድ ባይ ዲፎልት ይህንን መፍትሄ ይፈልጉታል ይፈልጉለታል ሳላ ስለማይኖር ቡድን ውስጥ ከባድ ውሳኔ ግን መሆኑን እረዳለሁ አዲስ ኮንትራክት ሰጥተውታል በጣም ትልቅ ኮንትራት ነው፣ የሁለት ዓመት 36 ሚሊዮን ፓውንድ ያገኛል። በሁለት ሲዝን ከፍተኛ ነው። የኮንትራቱን ጉዳይ ጭምር አሁን ሰዎች እንደ ፈርጉሰን መጨከን አልቻለም ሊቨርፑል። ፈርጉሰን አንዳንዴ እንደዚህ እንደ ሞሐመድ ሳላህ አይነት ሌጀንድን ማሰናበትን ቢሆን ያደርጉት ነበር። ምክንያቱም ኮንትራት የምትሰጡት በፊት ለሰራው ሳይሆን ወደፊት ለሚሰራው ነው። ስለዚህ ቡድኑ መሰራት ያለበት ይላል ጄሚ ካራገር በይስቅና በፍሎሪያንቪት ዙሪያ ነው ብዙ ገንዘብ ኢንቨስት የተደረገባቸው 240 ሚሊዮን ፓውንድ የወጣባቸው ስለሆኑ ይልና እንዲያውም እንደ ፍልስፍና የሳላ ቡድን መሆኑ ማብቃት አለበት። አማራጮች አሉት፣ በእነዛ አማራጮች ላይ ቡድን መገንባት አለበት የሚሉ ሰዎች አሉ። ቀላል ውሳኔ እንዳልሆነ ግን እረዳለሁ። በቀጣዮቹ ጨዋታዎች አልመስሎት የሚጠብቃቸው ፈተና ነው። አቋም አቋም ማያገኝ ከሆነ እንግዲህ ተጫዋቾ ወደ ቤንች ሊወርድ ይችላል። ና ከበርን ላይ ጨዋታ በኋላ ለምን ቀይራ አላስወጣሁም ሲሏቸው ዜሮ ለዜሮ ሆኖ ሳላን አታስወጣ እና ብዙም ተቀይሮ አይወጣም ከዚህ በኋላ ብለው ነበር። ጎል የምትፈልግ ከሆነ ሳላ ሜዳ ውስጥ መኖር አለበት አሉ። ስለዚህ ብዙ የመቀየር ፍላጎት ያላቸው አይመስልም። አዎ እንግዲህ በቀጣይ እንዴት ይሆናል የሚለውን እንመለከታለን። አድማጮቻችን፣ የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራሪፌምስ ጥናምስ ነጥባል ወደ እናንተ መልሳቸውን ይቀጥላሉ። መልካም ጊዜ ነላችሁ።